ሰላም ሰላም ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ይህ የአማርኛ እና እንግሊዝኛ የኦንላይን መማሪያ ቻናል ነው። በዛሬ ትምህርታችን የማሳያችሁ አማርኛ ፊደላቶችን በእንግሊዝኛ ከአሁን በፊት እንደሰራሁላችሁ፣ ነገር ግን ዛሬ ከነ ጀምረን እናያለን። ከሀ ጀምሬ ከአሁን በፊት ሰርቻለሁ። ከዚህ በፊት ያላያችሁ እየተመለሳችሁ ማየት ትችላላችሁ። ከአሁን በፊት የሰራው ስላለ ማለት ነው። ስለዚህ ዛሬ የምናየው ከነ ጀምረን ይሆናል። የአማርኛ ፊደል ነ አለች። ስለዚህ መጀመሪያው ጀምረ ያስቆጥራችኋለሁ በእንግሊዝኛ ደግሞ እንዴት እንደምናነባቸው ባሁልና ኮንሶናንቶች አማርኛን ተክተው እንዴት እንደሚነበቡ በትክክል በደንብ እናያለን። ሁላችሁም ተከታተሉ እስከመጨረሻው ድረስ ወደ ቪዲዮአችን መልካም ቆይታ ኦኬ፣ የመጀመሪያ ፊደል እዚ ላይ እንደምታዩት ነ አለች። ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እዚ ጋር መጨረሻ ላለችው ኗ ትላለች ማለት ነው። ከዛ ደግሞ በእንግሊዝኛ ነ ስንል ኤንኢ፣ ኑ ኤንዩ፣ ኒ ኤንአይ፣ ና ኤንኤ፣ ኔ ኤንኢ ን ን ን ን ኦ ከአሁን በፊት ያያቸው እንግዲህ ባውሎቹ አምስቶቹ ተመሳይ ናቸው። ኢ መጀመሪያ ላይ እናስገባለን፣ ዩ ሁለተኛ ላይ፣ አይ ሶስተኛ ላይ፣ ኤ አራተኛ፣ ኢ አምስተኛ ወይም አይ ኢ ሁለቱንም ይቻላል። አይ ኢ እና ደግሞ ኢ ብቻዋን ማድረግም ትችላላችሁ። ከዛ ን ስንል ደግሞ ባውል የሚባል አናስቀምጥም። ራሳቸው ኮንሶናንቶችን ብቻ እንጽፋለን። ኖ ስንል ደግሞ ኦን እንጽፋለን ማለት ነው። ስለዚህ አሁን ናንተ መያዝ ያለባቸው የትኛው ነው? የመጀመሪያ ኮንሶናንቱ ነው። ነ ለሚለው ኮንሶናንት ማን ነው የምንጽፈው ጽፈው? ከዛ ውጪ ፋውሎቹ ተመሳሳይ ይሆናሉ ማለት ነው። ከዚህ ላይ ደግሞ ኗ ስንል ማን ብለን እንጽፋለን? እን ዩ ኤ እንጽፋው፣ እን ዩ ኤ ስለዚህ ኗ ኖ ይላል ማለት ነው። በአንድ ላይ በዚህ መንገድ ተጽፎታላችሁ። ሌላው በመጨረሻ ደግሞ እናያቸዋለን ቃላቶችን መስርተን ከዚህ ጋር በአማርኛም በእንግሊዝኛ እንደ ምሳሌዎች አሉ። እነዚህ በደንብ እናያቸዋለን ሁለቶቹንም ማለት ነው። ኦኬ ከዚህ በኋላ የምናየው ኘ ነው። ኘ ይባላል ኙ፣ ኛ ኒ ከዛ ኗ እነዚህ የመጨረሻዎቹ ስምንተኛ ላይ የሚገኙት ውሰብስብ ፊደላት ይባላሉ ማለት ነው። ከዛ ኒ ለሚለው የምንጽፈው ኮንሶናንት የትኛው ነው የሚተከልን እ ማለት ጂኤን የሚለው ነው። ጂኤን ማለት እንደኘ ይጻፋል። እንደኘ ቤተሰቦች፣ ሰዎች መጻፍ እንችላለን ማለት ነው። ሶ ከዚህ ላይ ላይ ለምን ጂን ብቻ ላደረግ ነው ካለን ጂ ብቻውን እንደ ገ ነው የሚነበበው ኤንን ብቻውን እንዳንስፈው ደግሞ እንደ ነ ነው የሚፃፈው። እዚህ ሁለቱ በአንድ ላይ ሲሆን እንደ ኒ እየጻፍልናል። ኦኬ። ከዛ ቀጥሎ ኑ ስንል ጂኤን ዩ፣ እኔ ስንል ጂኤን አይ፣ ኛ ጂኤን ኤ፣ ኒ ጂኤን ኢ፣ ኒ ስንል ስድስተኛ ጂኤን ብቻውን፣ ኖ ስንል ጂኤን ኦ፣ ከዛ መጨረሻ ላይ ምን ዋስነ ጂኤን ዩኤ ዩኤ ከዚህ ላይ ተመሳሳይ ነው የምንጨምረው። ከላይኛው ጋር ኢ ነው የጨመርነው፣ ከዚህም ኢ ነው የጨመርነው። ዩ ሁለተኛ ላይ ነው የጨመርነው ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤ ኤ፣ አምስተኛ ኢኢ፣ ስድስተኛ ምንም የጨመርነው ባውል የለም ወይም ተነባቢ የለም፣ ሰባተኛ ኦ ነጽ የጻፍ ነው የጨመርነው ስምንተኛ ደግሞ ዩ ኤ ሁለቱን በአንድ ላይ ነው የጨመርነው ማለት ነው። ስለዚህ አንዱ ከያዛችሁ በጣም ቀላል ይሆናል ማለት ነው። ሌላው ይኸኛው ለየት የሚያደርገው አ ነው። አ ው ኢ አ ኤ እ ኦ ከዛ ይኸኛው አ አይባልም። እ ልክ እንደ መጀመሪያዎቹ እ የሚል ልምጽ አለው እ መጨረሻው ሂ አ ይባላል ማለት ነው። እነዚህ ቫውል ናቸው፣ ቫውል ሌተሮች ናቸው በእንግሊዘኛ ስለዚህ የመጀመሪያው እንደ አ ምንጽፈው የምናነባው ኤን ይሆናል። ኦ ስንል ደግሞ ዩን እንጽፋለን። ኢ ስንል ደግሞ ኢ ስንል አይን እንጽፋለን። አ ስንል አራተኛውና የመጀመሪያው ድምሶቹ ተመሳሳይ ስለሆኑ አ አ ነው፣ ደግመን ኤን እንጽፋለን ማለት ነው። ኤ ስንል ደግሞ ኢ ኤ ለሚለው ኢን እንጽፋለን ከዛ እ ለሚለው ደግሞ እ ለሚለው አይን እንጽፋለን። ኢንም እንጽፍበት አጋጣሚዎች አለ። እዚህ ኢንም እንጽፍበት አጋጣሚዎች አለ። አይም እንደ እ እናነበዋለን። ኦ ኦ ለሚለው ደግሞ ኦ ይኸው ኦ የሚለው ተመሳይ ነው። በአማርኛ ድምፁ ተመሳይ ነው። ከዛ ኦ ኖ ዋ ሳይሆን ነው የሚነበበው፣ አ ማለት ነው። አ ያው ኢን መጻፍ እንችላለን እንደ እምናነባት ነበር አ። ስለዚህ ተመሳሳይ ናቸው። እንዳጠቃላይ ግን ከዚህ ውስጥ አ፣ ኦ፣ ኢ፣ አ፣ ኤ፣ ኦ ከአምስቶቹ ባውሎች የሚያልፍ የለም ማለት ነው። እነዚህ ናቸው ባውል ተብሎ በግልዘኛ ሁለተኛ ሁለተኛ ላይ ያስገባን እንጽፋቸው እነዚህ የአቤተሰቦች የእንግሊዝኛ ሙሉዎቹ ቫውሎቹ እነዚህ ናቸው ማለት ነው። ስለዚህ አ ስንል እንጠቀማለን እንጽፋለን ማለት ነው ኦኬ። ቀጣይ የምናገኘው ከአቀጥለን ማለት ነው። ከ ነው ከ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኳ። ስለዚህ ከስንል እንደ በፊቱ ኬ ኢ አይ ካ ኬ ኬ ኤ፣ ኬ ኢ፣ ክ ኬ ብቻዋን ኮ ኬ ኦ ኳ ኬ ዩ ኤ ስለዚህ በዚህ መንገድ እንጽፋለን ማለት ነው። ሌሎቹ ባውሎቹ እንዳሳየዋችሁ ከላይኛው ጋር ተመሳሳይ ናቸው። አሁን የእናንተ ታርጌት ዋና ምንድን ነው? የመጀመሪያዎቹ ኮንሰናቶች እነማን ናቸው የሚሉት ነው የምትለዩት? ሌላው ሀ ነው። ሀ ከሀ ጋር ይመሳሰላል፣ ነገር ግን ይህ ሀ አ የሚል ድምፅ ነው። ሀ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ከዛ ኋ። ይሄኛው ፊደል ከሀ ጋር ተመሳሳይ ነው። ከመጀመሪያዎች ይህችኛዋ ናት እንጂ ድምፁ ሌላው ተመሳሳይ ነው። ሀ ብለን ሁ ነው የምንለው። ሀ ብለንም ሁ ነው ምን ነው ሀ ሁ ሂ ሃ ሄ ህ ሆ ይኛውም ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ተመሳሳይ ድምፅ ነው ያለው ማለት ነው። ተመሳሳይ ድምፅ ካለው የመጀመሪያዋ ሀ ስንል ኤች ኤ ነበር አደል ያደረግ ነው ሀ ስንል የችኛዋን ኤ ነበር ያደረግነውታለ ነገር ግንት ላይ ሀ ስለምንል አ የሚለውን ድምፅን ኢ ነው ምን ጽፈው ስንል ኤች ሁ ስንል ኤችዩ። ሌላው ተመሳሳይ ነው። ሂ ስንል ኤች አይ። ሀ ስንል ኤች ኤ። ሄ ስንል ኤች ኢ። ህ ስንል ኤች ብቻዋን። ሆ ስንል ኤች ኦ። ኋስንል ኤችዩኤ ኤችዩኤ። በዚህ መንገድ ተጽፋላችሁ ማለት ነው። ሁላችሁም በደብተራችሁ መለማመዳችሁን እንዳትረሱ፣ በደንብ ግልጽ እንዲሆንላችሁ ማለት ነው። ከዛ ወ ነው። ወ ው ዊ ዋ ዌ ውዎ አሁን አንዳንድ ፊደሎች ስምንተኛ ላይ የላቸውም። ስለ አሁን ዋ ስንል ዋ እንዳንል የመጀመሪያውን ድምፅ ይህን አራተኛውን ይዝብናል። ስለዚህ አራት ስምንተኛ ላይ ሌላ እንትን የለም ድምፅ የለውም ማለት ነው። አንዳንዶቹ ግን ዋ የሚል ድምፅ አላቸው ስምንተኛ ላይ፣ ሁንዶቹ አይደሉም ማለት ነው። ዋ በምንልበት ሰዓት እንደ ወ የምናነበው ደብሊው ሲሆን ደብሊው ኢ ው ስንል ደብልዩ ዊ ደብልዩ አይ ዋ ደብልዩ ኤ ዌ ደብልዩ ኦ ይላል። ሰው ከዚህ ላይ ዋ የሚል ስለሌለ በዚህ መንገድ ትጽፉታላችሁ። እንደ የምናነበው ደብልዩ ነው። ባውሎቹ ደግሞ ተመሳይ ባሉበት ይሆናሉ ማለት ነው። ኦኬ ቀጣይ አ ነው። አ ከላይ እንዳየ ነው ሁለት አይነት አ አለ። ሙክሽ ናቸው ወይም ተመሳሳይ ድምፅ ነው ያላችሁ አ ኡ ኢ አ ኤ እ ኦ ይላል ማለት ነው። ስለዚህ እንደ ኤ እንደ አ የምናነበው ኤ ነው። እንደ ኡ ዩ ኢ አይ ኤ አራተኛው አ ለማለት ያው ከመጀመሪያው ጋር ተመሳሳይ ነው ኤ ይ ይ እንጽፋለን ለሚለው አይን ወይም ደግሞ እንም መጻፍ እንችላለን። ከላይ እንዳሳየዋችሁ ተመሳሳይ ነው። ካፒታል ስለሆነች ካፒታል ለማለት ነው። ከዛ ኦ ስትሉ ደግሞ ኦ ስትሉ ው ኦ ተመሳሳይ ነው ማለት ነው። ስለዚህ አሁንም ከዚህ ላይ ሃ የሚባል የለም ማለት ነው።

ዘድ ብቻዋን ሶ ኦ ዟ ዞ ኤ ይሆናል ማለት ነው። ከዛ የሚቀጥለው ማነው ነው ዥ ዥ ዣ ዦ ለትክክል ስለዚህ ከላይኛው ከለይኛው ዜድ ኢ ብቻውን እንደዘ ነው። ስለዚህ ስለዚ ስንል ደግሞ የግድ መለያየት አለበት ከዛ ጋር ማ ነው ድኢ ብንል ዘ ነው የሚሆንበት። ችን መጨመር አለብን፣ ዥ ለማድረግ ዘድ ች ኢ። ከዛ ውጭ አሁን የላይኛው ዘ እና ይህኛው ዥ ች ብቻ ናቸው። ልዩነታቸው ከዚኛው ች ቀይ ጨምረናል፣ ከላይኛው ደግሞ ች የለም። ከዛ ውጭ ሁሉም ተመሳሳይ ነው። ዙ ስንል ዜድ ዩ ነበረ፣ ከዚህ ደግሞ ዜድ ች ዩ። ዚ ስንል ዜድ አይ ነበረ፣ ከዚህ ላይ ደግሞ ዜድ ች አይ ሁሉንም ማየት እንችላለን። በማንም ልዩነቱ ዘናዥ ኤችን በመጨመር ነው ማለት ነው። ሶስት ሌትሮች ናቸው ከዚህ ላይ የምታዩት። ሌላው ከየ የሚባለው ድምፅ አለ ዩ እዚ ላይ አልተጻፈ ነው ዮ እሚል ድምፅ አለ ማለት ነው። ስለዚህ የስንል ዋይ ኤ ዩ ስንል ዋይ ዩ ይ ስንል ዋይ አይ ያ ስንል ዋይ ኤ የ ስንል ዋይ ኤ ይ ስንል ዋይ ብቻውን ዩ ስንል ዋይ ኦ በዚህ መንገድ ባውሎቹ እንዳል እናስቀምጣለን ማለት ነው። ሌላው ደ ነው። ደዱ ዲዳ ዴዶ ኦኬ። ስለዚህ እነዚህም በደንብ ያለያዛችኋቸው፣ ቁጥራቸውን ተመልሳችሁ ሀሁ ያስቆጠርኩበት ቪዲዮ አለ። ከዚህ ሙሉ የሀሁ ፊደሎችን ዘርችበታለሁ። እሱንም በደንብ ማጥናት ይኖርባቸዋል ማለት ነው። በደንብ መሸምደድ ያስፈልጋል። ልብሳቸውን እዚህ ላይ እዚህ ላይ ያው ትንሽ ስለፈጠንኩባቸው ብዬ ነው። ከዛ ደን ነው የምናየው እንደ ደ የምናነባት ማለት ዲህ ነች። ዲ በቃ ይችን ተያዛቸው። በቃ ዲ ኢ እንደ ደ፣ ዲ ዩ እንደ ዱ፣ ዲ አይ እንደ ዲ፣ ኤ እንደ ዳ፣ ዲ ኢ እንደ ዴ፣ ድ ብቻዋን ድ ዲ ብቻዋን ማለት ነው። ዶ ዲኦ ይሆናል። ሰው ሁሉም በዚህ ነገር ተጽፉታላችሁ ማለት ነው። ሌላው የሚቀረን ጄ ነው። ጁ፣ ጂ፣ ጃ፣ ጄ፣ ጂ፣ ጆ ነው ማለት ነው። ከዚህ ላይ ጇ ይቀረናል። ጇ ይቀረናል። ከዚ ላይ ደግሞ ከላይም ዶ ብለን እዛ መጽሐፍ ያለብን አለ፣ ዱዓ ዱዓ የተሳተ ያለብን አለ ዱዓ አለ ማለት ነው። ስለዚህ በእንግሊዘኛ ስንጽፈው ደግሞ ዱዓ ስንል ዲ ዩ ኤ ዲ ዩ ኤ ይሆናል። እሺ ኦኬ። ጀ በምንልበት ሰዓት ጀ ኢ ነው

በቃ በዚህ መንገድ ትጽፋላችሁ ማለት ነው። ሌላው ገስንል ገ ጉ ጊ ጋ ጌ ግ ጎ ጎ ከዛ ጓ አለች ጓ ችን አይነት ቅርጽ አላት ማለት ነው። ስለዚህ ገስ ምለዚ ላይ ገ ጂ ኢ ጉ ጂ ዩ ጊ ጂ አይ ጋ ጂ ኤ ጌ ጂ ኢ ከዛ ጅ ማለትም ግ ስንል ጅ ብቻዋን፣ ጎ ስንል ጅ ኦ ኦ፣ ጓ ስንል ጅ ዩ ኤ ዩ ኤ ይሆናል። ስለዚህ ብዙ ጊዜ እነዚህ ገ እና ጀ የሚከብዷቸው ልጆች አሉ። እንደ ገ የምናነባት አብዛኛውን ጊዜ እንደ ገ የምናነባት ጅን ይሆናል። እንደ ጀ ከሆነ ደግሞ ጄ ነች ራሱ ማለት ነው። ጄ ናት ራሱ ማለት ነው። እሺ አሁን ከዚህ ላይ ካሳየዋችሁ ምን እንደገነስባችሁ እንዳጠቃላይ አብዛኞቹን አሁን ማየት ትችላላችሁ። እዚህ ጋር በዚህኛው ስትሬስ ስንወርድ፣ በዚህኛው ስትሬስ ስንመጣ፣ በዚህኛው ስትሬስ ስንመጣ ሁሉም ኢኢኢ ነው ያለው ከኤ በስተቀር ማለት ነው። ባውሎቹ ኢኢ የሚል ባውል አላቸው። ሁለተኛ ላይ ስትመጡ ደግሞ ሁለተኛ ላይ ስትመጡ ማየት ትችላላችሁ ዩዩዩ ነው ዩ ነው እንዳለ ማለት ነው። ዩ ነው እስከ ታች ማለት ነው። ሶስተኛ ላይ ስትመጡ ሶስተኛ ድምፆች ሶስተኛ ድምፆች አይ አይ የሚል ቫውል ላይ ያሉት ማለት ነው። ከአምስቶቹ ቫውል ውስጥ አራተኛ ድምፅ ላይ ደግሞ ብዙ ጊዜ የምንጠቀማቸው ብዙ ጊዜ ሳይሆን ሁሌ ማለት ይቻላል፣ ኤ ኤ ነው። ከዚህ ላይ እንደምታዩት ኤኤ ከዛ አምስተኛ ደግሞ ኢ ናቸው። አምስተኛ ኢ ቫውል ኢ ቫውል ኢ ነው የምንጽፋው። ከዛ ስድስተኛ ስድስተኛ ደግሞ እንደምታዩት ምንም አይነት ቫውል የላቸውም። እዚህ ጋር መጨረሻ ሰባተኛ ድምጾች ማለት ሰባተኛ ደግሞ ኦ ናቸው። እንዳለ ስታዩቸው ኦ ኦ ኦ ቫው ቫውሎች ኦ ናቸው። መጨረሻ እና ስምንተኛ ላይ የሚገኙት ሰው በጣም ቀላል ነው። እዚህ ላይ ምሳሌዎችን እስኪ እዚህ ላይ ምንም እየጽፈ ያለው ነብር ላይ ላይ እንደምታዩት ነብር፣ ነብር ስንል በእንግሊዝኛ ኤን ኢ እንደነ ነው ብር ነብር ነብር ብለን እንጽፋለን። እዚህ ላይ ኮብል፣ ኮብል ያው ይሄ አማርኛውን በእንግሊዝኛ ነው ማለት ነው። እዚህ ላይ ኮብል በእንግሊዝኛ ኮብልኮብል ኦ ገዛ ዳማ ዳማ ዳማ በእንግሊዘኛ ዝብላይ ዳማ ዲኤ ኤም ኤ እዚህ ላይ ምን ይላል? ወሬ ወሬ ወሬ። ስለዚህ እዚህ ላይ ደብሊው እንደ ወ ነው አር ደግሞ እንደ ሬ የሆነና በአንድ ላይ ወሬ ይሆናል? ወሬ ኡመር ኡመር እዚ ላይ እንደምታዩት ኡመር ይላል፣ በእንግሊዝኛ ስንጽፍ ማለት ነው። ዜሮ ዜሮ ይኸው በእንግሊዝኛ ዜሮ ዜድ ኢ እንደ ዜ አርኦ እንደ ኦ ዜሮ እንደ ሮ ማለት ነው። ዜሮ እዚ ላይ እንደምታዩት ዠለጠ ዠለጠ ይላል። እዚ ላይ እንደ ዠ ምንስፋት ዜድ ኤች ኢ ነው። ዜድ ኤች ኢ ሶስቱ እንደ ዠ ከዛ ለጠ ሸለጠ ይላል በትክክል ያሬድ ያሬድ ይላል። በዚህ ጋር ያሬድ ያ ዋይ ኤ አር ዲ አር ኢ ዲ ያሬድ ባንድ ላይ ይላል። ደረጄ ደረጄ እዚ ላይ እንደምተ ደረጄ እዚ ላይ ጅን አይደለም የምንጽፈው እንደጀም እንጽፈው ጄ ነው ራሱ ማለት ነው። ስለዚህ ደረጀ ይላል። ከዚህ ጋር ጀብድ ጀብድ ይላል ጀ ብድ ጀ ብድ ምክንያቱም እነዚህ ኞች ቫውል ያልጻፍንላቸው ስድስተኛ ላይ ስለሆኑ ማለት ነው። ብ ጀብድ ጀብድ በአንድ ላይ ማለት ነው። ስለዚህ እንደዚህ ትጽፋላችሁ ማለት ነው። ከዛ ጎበዝ ጎበዝ ጎበዝ ጎበዝ የሚለው ጎ ስንል ጂኦ ው በስንል ቢኢ ዜድ ስንል ዝ ለማለት ደግሞ ዜድ እንጽፋለን በአንድ ላይ ጎበዝ ቤተሰቦች፣ የዛሬ ትምህርታችን ይህን ይመስል ነበረ። በደንብ ግልጽ እንደሆንላችሁ እርግጠኛ ነኝ። እንግዲህ ቪዲዮ ከተማቻችሁ እና በግልጽ ከሆነ ለወደፊት ጠቅመኛል ብላችሁ ካሰባችሁ ሰብስክራይብ እና ላይክ በማድረግ ማበረታታት ትችላላችሁ። እንዲሁም ደግሞ በውስጥ መስመር በኤሞና በቴሌግራም በዋትሳፕ በደስ ባላችሁ ፕላትፎርም መማር የሚፈልጉ ከስር በማስቀምጥላችሁ ስልክ በዲስክሪፕሽን ላይ እንዲሁም ከዚህ ላይ በማስቀምጥላችሁ ስልክ የደውላችሁ ማግኘት ትችላላችሁ። የፈለጋችሁትን ትምህርት የፈለጋችሁትን ቋንቋ ከመጀመሪያው ለቤግነር በሚመጥን ደረጃ ህጻናቶችን እንዲሁም አዋቂዎችን በሚችሉትና በሚገባቸው ልክ ያስተማርን እንገኛለን። በስልኩ ሴብ እያደረጋችሁ ሀሎ ይበሉን። በሚመቻችሁ ሰዓት በሀያ አራት ሰዓት በቀን አንድ ሰዓት ከሀያ አራት ሰዓት በቀን አንድ ሰዓት የሚመቻችሁን ሰዓት መርጣችሁ ከኛ ጋር በአጭር ጊዜ በአንድ ወር በሁለት ወር ውስጥ ብቁ መሆን ትችላላችሁ ማለት ነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።